ች የዕለት ተዕለት እንቅስቃሴ ውስጥ ወሳኝ ድርሻ የሚጫወተውን መረጃን ተደራሽ ለማድረግ የመገናኛ ብዙኃን አውታሮች የሚጫወቱት ሚና ከፍተኛ ነው። ከነዚህ የመገናኛ ብዙኃን አውታሮች መካከል ጊዜ የወለደው የማህበራዊ ሚዲያም አንዱ ነው። በማህበራዊ ሚዲያ አጠቃቀም ላይ የሚስተዋሉ ክፍተቶችና መፍትሄዎቻቸው ላይ ያተኮረ ውይይትም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ከሚመለከታቸው አካላት ጋር ተካሂዷል። የውይይቱ ተሳታፊዎችም ማህበራዊ ሚዲያ በአግባቡ ጥቅም ላይ ከዋለ በሀገር ሁለንተናዊ እንቅስቃሴ ውስጥ አዎንታዊ ተጽዕኖ ይኖረዋል ያሉት ማህበራዊ ሚዲያው ለልማት፣ ለዲሞክራሲ፣ መልካም አጀንዳዎችን ለማስፋፋት፣ ለማሰራጨት እና ብሔራዊ መግባባት ለመፍጠር ትልቅ አቅም ነው ተብሎ የሚወሰድ ነው የሚል እምነት ነው ያለ። ማህበራዊነቱ ሲታሰብ ቀና ከሆነ መንፈስ ተነስቶ ሰዎችን ማቀራረብ አብረው ተባብረው በተሻለ ሁኔታ ነገሮችን እንዲያከናውኑ ማስቻል። ይሁን እንጂ በአሁኑ ወቅት በዘርፉ የሚስተዋለው ከዚህ ተቃራኒ እንደሆነና በአጠቃቀሙ አሉታዊ ጎን እንደሚያመዝንና እያሳረፈ ያለ ተጽዕኖም ከፍተኛ እንደሆነ የውይይቱ ተሳታፊዎች ተናግረዋል። ቁጥጥር አይደረግበትም በአብዛኛው እና ይሄም የቁጥጥር አለመደረግ ነገር እድሉን ፈጥሯል ለመጥፎ ተግባር ሊያውሉት ከተመሰረተለት ዓላማ ውጪ እንዲውል ሊያደርጉ ለሚወዱ ሰዎች እድሉን ሰጥቷቸዋል እንደ አንድ የመዋጊያ አውድማ አርጎ ይሄንን በተከታታይ የተወሰነ ማህበረሰብ ወይም የተወሰነ ቡድን ላይ ወይም የተወሰነ ህብረተሰብ ክፍል ላይ አደገኛ መልእክቶችን በማሰራጨት እንቅስቃሴ ውስጥ እየተገባ ነው ያለው። እነዚህን ችግሮች ለመፍታትም ከመንግስትና ህዝብ የሚጠበቁ ተግባራት እንዳሉ ነው የውይይቱ ተሳታፊዎች የተናገሩትም። የመንግስት እንቅስቃሴ ወሳኝነት አለው ከነዚህ ፌስቡክ ድርጅቶች ጋር በመነጋገር ኮሚኒኬት በማድረግ ህዝብ ላይ ተጽዕኖ ሊፈጥሮ የሚችሉ ኢምፓክት ሊፈጥሮ የሚችሉ ሄት ስፒቾች በማንኛውም እነዚህ ከ በኔጌቲቭ የምናያቸውን ጉዳዮች የማስወገድ አቅም መፍጠር ይችላል ተጠቃሚዎች ሁሉንም በማህበራዊ ሚዲያ ላይ የቀረቡ ነገሮችን እውነት እንደሆነ አድርገው ማሰብ የለባቸውም መጠየቅ አለባቸው ከቤተሰቦቹ ጋር ገበታ ላይ ተቀምጦ የማይናገረውን ነገር አንድ ሰው ፖስት ማድረግ ኮሜንት ማድረግ ላይክ ማድረግ የለበት ምክንያቱም ይህን የሚለው ለምንድን ነው የአብዛኛውን ኢትዮጵያዊ ባህል እናቀዋለን። ጨዋ ባህል ያለው